ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ አለን፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤና ለእናንተ ይሁን እያልን ዛሬ እንግዲህ እዚህ ጋር እንደምታዩት ከአንድ ሸበላ ጋር ቁም ያለው እና የምሬን እምላችሁ አልጠበቅኩም። ድንገት ነበር የደወለልኝ ምናምንና፣ ግራ ገብቶኛል፣ ለምን እንደፈለገኝ እንዴት እንደፈለገኝ አዳቡኩም ያው ይህን ነገር በዚህ ታስረዳኛለን። መጀመሪያ ግን ሰላም በያቸው። ሰላም ቤተሰቦች ዛሬ ደስ በሚል ቪዲዮ ነው የመጣ ነው። ከመሄዴ በፊት ለይለን ጊፍት መስጠት አለብኝ። እሱን ለመስጠት ነው እዚህ የቆምኩት። ጊፍቱን ደግሞ አብረን ምና ይሆናል አደለም። ጊፍቱን ግን ለእሷ ብቻ ነው ስቀን ማስበል ይጠራኝ ይህም ወቅ ፈልጋለሁ። ለእሱን ሌላ ጊዜ ለአንተ ያቀ ዛሬ ለእሷ ብቻ ነው የታሰበው እሱ እና ዛሬ እሱን እዚህ ቅርብም ያለው ከኛ ቅርብም ያለው እሱ ስለሆነ እሱ ጋር የመጣሁት ለዛ ነው። እሱን ስለማውቀው በዛውም ከዚህም በፊት ተገናኝተናል። ለዛ ነው እሱ ጋር የመጣሁት እና ስጦታውንም ምናምን ታዩታላችሁ ዛሬ። አሁን ደግሞ ደውለን እንጠይቃታለን። ቆይ ከዛ በፊት ግን ምን አይነት ስጦታ ነው ያሰብከው? እና ደግሞ የምሬ ነው የምላችሁ እሱና እኔ ዛሬ ገና ነው ማለቴ ከዚህ በፊት ተገናኝተናል ግን በቪዲዮ ዛሬ ገና ነው፣ አብረን የሰራ ነው። እና ሊሄድ ነው ምናምን ደግሞ እንግዲህ ለምን ደግሞ የምትሄደው? ቆይ ትንሽ አቁ ቪዲዮ ላይ ታል እንግዲህ ግዴታ መሄድ አለባት። እኔ ሲጀመር አሁንም ቢሆን መሄድ አልፈልግም፣ ግን ያው እኔ እሷን ደስ እንዲላስሎ ነው ፈልገው። እሷን የሚያስደስታት ነገር ለማድረግ ደግሞ ወደኋላ አይደለም። አይ በጣም ደስ ይላል። የምር ገና እሷም ስጦታ ስለሰጠች ከአንተም ስጦታ ለመስጠት ማሰብህ በጣም ደስ ብሎኛል። የምሬን ነው የምልህ። በእርግጠኝነት ምንም ስላልነገርካት ምንም ስላላወራት ምናምን ደስ የሚላት ይመስለኛል። እና ደግሞ ቆይ አይደለም፣ ስጦታውን ግን ለእኔ ንገረኝ፣ ችግር የለውም። ለእኔ ምንድን ነው ያሰብከው? ሰው ብናይ አይሻልምአይንማቆ ይ ትንሽ እናወራበት የተሻለ ነገር ይሻላል ወይስ እንዴት ነው የሚለውን ነገር ስጦታውን እኮ ንገረኝ አልኩ ምናልባት እኔም ሀሳብ ሰጥቼ ምናምን ቆንጆ ነገር ገሰላት እንድናች ደስታ ስለፈለገ ከዚህም በፊት ቪዲዮ ላይ ተናግሬ ነበረ። ሄለንን እንትን አስደግፋታለሁ ብዬ ነበር። ኳስ ምናምን ኳስ አስጀምራታለሁ ብዬ ነበር። ትወዳለች ኳስ ግን ወዳ ነው ከአሁን በኋላ ትጀምራለች። እስከ ዛሬ ምንም በቃ አታይም ምናምን ኳስም ምናምን አታይም። ሲጀመር በቃ አትወድም። በአጠቃላይ ማለት የማንደጋፊ ነው እኔ የማንቸስተር ዩናይትድ እዚህ ጋር ተጣላን። ከእኔ ጋር ታውቃለህ፣ ትንሽ እዚህ ጋር መጋጨት ይኖርብናል። ሳስበው በማንቼ ማንም እንበፍቅር ሶል ብናደርገዋለን፣ ግን እኔ ያርሰናል ደጋፊ ነኝ። አይ በቃ ከማየሆን ሰው ጋር እንትን ያልኩት የገጠምኩት ዝም ብዬ ብዙ ጊዜ አይተ ከሆነ ችኮች ማለት ነው የአርሰናል እና የዩናይትድ ናቸው። ግን ሙር የአርሰናል ደጋፊ ይበዛልና እናበዛዋለን። እኛ ደግሞ ዩናይትድናበእሱ በለኝ አንተ፣ ምድም አንተ የራስህን ያርሰናል አድርግ። እንግዲህ የራሴን እህቴን፣ ማንም ከኛ ቤት የሌላ ቲም ደጋፊ አይሆንም፣ እንዲሆንም አንፈቅድም። ስለዚህ እሷንም ግዴታ ማሊያው መግዛት ነው ምናምን ዛሬ ያሰብሽው ማለት ነው። ዛሬ እንደዛ ከዛም በኋላ ምናደርጋለን መሰለኝ ማሪያ ገዛላታለን፣ ሙሉ ትጥቅና ሟላላታለን፣ ኳስን ገዛላታለን። ገዛን አይታት ከሆነ የሄለን አቋም ራሱ አሪፍ ነው ለኳስ፣ እና እግር ኳስ ማይሆናት ከሆነ ደግሞ ቁመቷ መረዘም ስለሚል ባስኬት እናስጀምራታለን። ባስኬት ነው ልገዛላት ያሰብኩት። የሚገርማ የሚገርማ ሰት ከዛሬ በኋላ ኳስ ታያለች። ወዳ ሳይሆን ለግዷ ነው የምታየው። ትደግፋለች ከልቧ ማለት እያስመሰሉ በ በኋላ ራሱ በቪዲዮ እያለቀሰች ነው ሲያሸንፍም እየጨፈረች ነው ምልክልኝ እና ዛሬ በቃ እንገዛላት አስቤያለሁ። ማለያ ዩናይትድ ማሊያ እና አብረን የምናየሆናል። እንግዲህ አሁን ደግሞ ደውል እንጠይቃት። የት ያለ ስትወጣ የት ነበረች? ቤት ነበር፣ ለጥ ብላ ነበረ፣ አላየችኝ። አራት በቃ ቀስ ብለን ይወጣ ቀስብ ወጣት። ስለዚህ የምናደርጋለን መሰለ ትደውልላትና፣ አሁን ከዛ ምናልባት እንዳትወጣ ማለት ነው፣ ያው የለፋንበት ዋጋ ምናምን እንዳንከሰር ትደውልላትና ቤት ተጠብቀና፣ ጠብቂ ምናምን እላታለን። ከዛ በኋላ እንደው ምን አሰብኩ መሰለ ማሊያውን ገዝተን ከሰጠናት በኋላ ከተደሰተች በኋላ የሆነ ቦታ ደግሞ ወስደን ብናዝናናት አንተ ለትር ስለሆነ በዛውም ማይረሳ ጊዜ ይሆናል ማለት ነው። ከአንተም ጋር በዛውም እሱን ነው። ስለዚህ ያበደ ያበደ ሀሳብ ነው። የፈለገችበት ቦታ ወስደን ዘና እናደርጋታለን። ደውልላት ና ሁን የት እንደሆነች እንዴት ነው የተዘጋጀ ጠብቂን፣ ምናምን ብለን ሬድ እናድርጋት። አሪፍ ሀሳብ ኮራው ታውቅ፣ ከአንተ ጋር በመሆኔ በጣም እንኳን አገኘሁ፣ እንዳታስብ ነው። እንዴት ነሽ? አልተነሳሽም እስካሁን? ዛሬ ከጆጋ ነኝ። ሰው ቆይ እንዴት እስከ አራት ሰዓት ይተኛል እንዴ እንቅልፍ ድህነት አይደለም እንቅልፍ ድህነት እንደሆነ አታውቂም ተነስተሽ ተፍ ኧረ በእናትህ እንቅልፍ ደስ የሚል ነገር ነው በተኛ ስራ ቢያንስ ማለት ነው እንደዚህ ያረጆ በህይወታችን ጥሩ ነገር ስለሌለ ቢያንስ በህልማችን እንኳን ጥሩ ነገር አይመስልህም

ኧረ ተነሽ ተነሽ በእናትሽ፣ ሲንዲ። የፈለገ ነው ደምን አይጣለም። ለካ እንዴት ተገናኝታችሁ ነው? ስሚ ዛሬ ማለት ነው አሪፍ ጊፍት አዘጋጅተንልሻል፣ እኔ እና ጆ። ማለት ለኔ? አዎ። ከዛ አሁን ቤት? አዎ፣ ቤት እንመጣለን። ተዘጋጅተሽ ምናምን ጠብቂን፣ ስጦታ አለን ለአንቺ። የሆነ ቦታ ይዘንሽ እንሄዳለን። ምንድን ነው ስጦታው? ስጦታ እንደ ስጦታ ይነገራል ልጅ ሰሚኝ ይልቅ አሁን እሱ እንዳለች ማለት ነው። ተነሽ እና ሻወርሽን ውሰጥ። ቦታ ምን ቀለበት ሶስት ወይ ዛታረጉኝ ንገሩኝ። እ አንጀቴን በላችሁ። አንናገርም። ሰሚኝ፣ ተነሽ እና ማለት ነው፣ ሻወርሽን ውሰጥ። ከዛ ደግሞ ያበደ ያበደ። ኦልሬዲ አሁን ቁርስ ሰዓት እንኳን አልፏል። ምሳ ሰርተሽ ጠብቂን። ከዛ በልተን አንቺን የምናዝናናበት ቦታ ደግሞ አብረን እንሄዳለን ማለት ነው

ደስ የሚለት ይመስለኛል ምም እንደምንወጣ ቃለ የሰው ልጅ ከእንቅልፍ ሲነሳ በሰርፕራይዝ ሲጨናነቅ ወደ ራስም ስታመጣ በጣም ደስ የሚል እ በቃ ስለዚህ ውድ ቤተሰቦቻችን ምን እናደርጋለን? አሁን ስጦታ ወደምንገዛበት ቦታ እንሄድና ቆንጆ ቆንጆ ቆንጆ ስድስት ስድስት ያሉ የማንቸስተር ማሊያዎችን እንግዲህ እንገዛላታለን ማለት ነው። ሁላችሁም እስከ መጨረሻው ተከታተሉን። እንዲሁም ደግሞ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን እንወዳችኋለን እንዳ

ትሽ ስተቴ ጓዳሽ ጓዳዬ እንሻልሻለው ስግነው ገመናዬ ሌላውስ ሌላሉው ማንችልልሻል ከፊትሽ ዞር ብሎ ይበትንብሻል የምድር ድርሻዬ አልሆን ብቻዬ ማናለኝ ሌላ ሚስጥረኛ። ውድ ቤተሰቦቻችን እንግዲህ ስጦታ የምንገዛበት ቦታ ላይ ደርሰናል። እንግባና ከኛ ጋር አብራችሁ የምትመርጡ ይሆናል አይደለ? አለዚህ ነው እንረዳ። በቃሽ ሌላ ማንችልልሻል፣ ከፊት ዞር ብሎ ይበትንብሻል። የምድር ድርሻ አልሁን ብቻ

እንግዲህ የምንፈልገውን ነገር ገዝተን እንዳታር ማለት ነው። አሁን ሂደን ሰርፕራይዝ እናደርጋታለን። ከዛ በተረፈ ደግሞ እንዳልናችሁ ይዘናት እንወጣለን ማለት ነው አይደል? ይዘናት ይቆሶ አብረን እንዲሁም እናሳያችኋለን። ተከታተሉ።

ምንድን ነው? ምንድን ነው? ምንድን ነው? እንደ ምን ሆነሽ ነው? ምንድን ነው? ማነው? እሺ፣ እንዲህ አድርገው? ምንድን ነው? ምንድን ነው? ቆይ ንገሪኝ። ዕቃ ተዘረብኩ። የምን ዕቃ አልገባኝም። ያው ቲቪ የለም የበለሽን የለም። ገና ከመውጣቴ ክፍት ለምን ትተወጣ በር? አንተ ሲጀመር እንደ መውጣት ይቻላል? ከዚህ ግቢ ማን ነው ሲጀመር ማለት ነው? ለምን ክፍት ትተወጣ? ስት ቢያንስ ቀስቀሰኝ። እኔ እኮ እንዳትነሺ ብዬ ነው። ለምን በር ወጣ? በር እኮ ክፍት ትተው ባይወጣ እ እንደዚህ አይሆንም ነበር። እሺ፣ አሁን የለም ቲቪው። ምን ላድርግ? ቤቱን ደግሞ እንዴት? በእርግጠኝነት ወይ እኔ ድምፄን ሲሰሙ ምናምን ነው። ይህንንም ትተውልኝ የወጡት ማለት ነው። ቤቱን ምን እንዳደረጉት አይደለም። ማን ሊሆን ይችላል? አልገባኝ ቆይ ታረጋግሽ ታረጋግሽ ወይ ሄደን እቃ እኮ ነው የተወሰደ። ቆይ ታረጋግሽ፣ እንደዚህ በመሆኑ የሚፈጠር ነገር አለ። እኔ ስነሳ ማለት ነው እንደዚህ ተከፍቶ ነው። ምክንያቱም አላስወጣ ሲላቸው ነው መሰለኝ። በደንብ ተከፍቷል። ሌላ እቃ ለመወሰድ ነበር ሀሳባቸው። ገባ ስነቃባቸው ነው መሰለኝ። ከፍተ ትተህ ለምን ትወጣለህ? አትነግረኝም? መታተንኩኩም ልወጣ ነው ወይ ደውለህ ልወጣ ነው አትራንቺ። ሲጀመር እንዴት አትነሽም እንዴ? በር ይበረዝ ሲከፈት ምናምን አትሰምም? እኔ እኮ ከተኛው ተኛው ነው ጆ። በመተኛቴ ነው ያሉት ችግር የተፈጠረው። እኔ ደግሞ ከተኛው እንቅልፍ ከወሰደኝ ወሰደኝ ነው እኮ ሽም፣ ምን አድርጋውን። ቆይ በቃ ተረጋጊሽ፣ እንደዚህ በሙሉ ምንም የምናመጣው ነገር የለም። ገባሽ? ከሲጀመር ይገኛል፣ የትም አይሄድም። የት ይገኛል? የት ነው የሚገኘው? እዚህ እዚህ ግቢ እኮ ማንም እንደዚህ አይነት ነገር አይዘ ቲቪ ብቻ ሌላ ምንም የለም። እና ዲኮደሩ እኔ ደህና ነኝ ነበር ገብተዋል ደግሞ እዚህ ክላስ ያልገቡት ቁልፍ ስለሆነ ከዛ ምንም ነገር አልተወሰደ። ምንም የተወሰደ ነገር የለም። ታሽግሉ በእናንተ ተረጋግዬ በእግዚአብሔር ይገኛል ማርያም ላይ ይገኛል አታስቡ ሲጀመር ቁልፍ ነበር እኮ ክላሱም ቁልፍ ነው ያንተ ገና ከመውጣት ገና ለአንድ ሰዓት ወጥቼ የትም አልሄድም ገና በአንድ ሰዓት እንዲሆነ እኔ አንድ ትንሽ ቀን ብቆይ ምን እንደሚሆን አይታወቅም። ሄደ ምን ሆነ ጀመር እኔ መጀመሪያ መሄድ አልፈለግኩም። ከአንተ መሄድ ጋር ምን ያገናኘዋል? ሄድ ይህንን እያየው አሪ ደሚ ምን ያገናኘው ከአንተ መሄድ ጋር ይህ የሚያገናኘው ነገር አለ ከእሱ መሄድ ጋር። እሱ እኮ ለአንቺ በማሰብ ከሆነ ሄደ። ተረጋጊ በቃ። እሱ በሩ እኮ ክፍት ተደርጎ መቼም እኮ ማንም አይገባም አይባልም። በር ክፍት አድርገህ ማን እኮ ነው? ቀን እኮ በቀን? እንዴ! ቀን እኮ ነው የሄደው፣ ጠዋት እኮ ነው። ቀን እኮ አይደለም፣ ጠዋት እኮ ነው የወጣኸው። ቢሆንም እኮ ነው። ጧት አይደለም። ስሚ፣ አለገድከኝ እኮ በቀን ራሱ። በቃ ግዴታ እኮ አሁን በቀን ከፍቼ፣ አሁን እኔ በር ቆልፌ ነው ሁሌም የምተኛው። በቃ ገብቷል። በር ደግሞ ከፍተህ ነው የሄድከው። ስለዚህ ያኔ ክላስ ተቆልፈዋል፣ ሳሎኑ ደግሞ ክፍት ነው። እሺ። አይ አይደለም

ወንድ የለም ብለው ነው አንድ ሰዓት ላውጣ? እንደ ያደርጋሉ። እንዴት እረጋጋለሁ እኮ እሱ አስበው። ትንሽ ብቆይ ኖሮ ጆ ትንሽ ብቆይ ኖሮ ቲቪው ብቻ አይደለም የቤቱ እቃው ሙሉ ተዘርፏል። አውቃለሁ ወይ ደግሞ ልጥለው ገብቶ የሆነ አሁን እኮ ዛሬ ጠዋት ስለሄድክ ነው መቼም የሆነ ነገር

እሺ ተረጋግኝ በቃ፣ በእናትሽ ተረጋግኝ ተረጋግኝ። ስሚ ይሄ ሁሉ ደግሞ የተፈጠነው በእሱ ምክንያት ነው። ለምን ቢያንስ ነግሮኛል፣ ይሄድም አስተካክሎኛል። እንደ ሲጀመር አልመቻችም ብሎ ነው እንጂ ይህን ሁላ ነበር ይዞ የሚሄዱት። እኮ እንደዚህ በመሆን የምታመጡ ነገር አለ። ያንተ ስራ ነው። ጠዋት ነው። ለምን አንተ ጆስ ይደይቀ ቤተህን ክፍት አልገ- ትሄዳለህ እንዴ? አትሄድም እኮ ምክንያቱም በቃ ቤት የራስ ነገር ነው። ገብቷል አይደለም ማንም አንኳኩቶ ሆኖ አንተ ቤት ማንም ሰው መግባት ያለበት ክፍት ደግሞ ትተህ ያለብህ መቼም ሌባ ላይሰርቅ አይችልም። ገባ እኮ በእኔ ምክንያት እኮ ሲጀመር እኔ ነው ሲጀመር